እንግዲህ ትላንትና በማንቸስተር ሲቲ እና በአልሂላል የአለም የክለቦች ያደረገ ጨዋታ እንግዲህ አልሂላል ማንቸስተር ሲቲን አራት ለሶስት በሆነ ውጤት ማሸነፍ ችሏል ማለት ነው። በዚህም እንግዲህ ማንቸስተር ሲቲዎች ከውድድሩ መሰናበታቸው ይታወቃል ማለት ነው። አንዳንድ ሃይላይቶችን ለማየት ያክል በተለይ የመጀመሪያ ጎል የተቆጠረው እንግዲህ ማንቸስተር ሲቲዎች የመጀመሪያ ጎል በበርናንዶ ሲልቫ አማካኝነት አስቆጥረው ቀዳሚ መሆን ችሎ ነበረ። ሆነ እንግዲህ ጎል ከመሸነፍ አላዳናቸው ማለት ነው። በርናንዶ ሲልቫ ያስቆጠራት ጎል እንግዲህ የተጨረፈች ነች። እዚህ ጋር እንደምታዩት ከወልቭ ሲያስፈረሙት ተጫዋች ክሮስ አደረጋት። ከዛ በረኛው መለሳት ተጨራርፋ የገባች ጎል ነች ማለት ነው። እንግዲህ ለበርናንዶ ሲልባ ይህ እንደዚህ አይነት ጎል ማስቆጠር ሲምፕል ፎር ሂም ምክንያቱም ማንቸስተር ሲቲ ተጫዋቾች ውስጥ አሉ ከሚባሉ ተጫዋቾች ባለፉት አመታት አሪፍ ብቃት ላይ የነበረ ጥሩ ስራ ሰራ የነበረ ተጫዋች ነው ማለት ነው። በርናንዶ ሲልባ ትናንትም እንግዲህ የመጀመሪያዋ ጎል ማስቆጠር ችሏል ማለት ነው። እንግዲህ ሁለተኛው ጎል በጨዋታው የተቆጠረው አልሂላል አማካኝነት ነበር ማለት ነው። በዋናነት ይቺን ጎል ያስቆጠራት ማልኮም ዙዋት ከሄደ በኋላ ሌናርድ የሚባለው ተጫዋች ነው ማለት ነው። ላይክ ሊትራሊ እንግዲህ ይቺን ኳስ ነው እንግዲህ ክሮስ የተደረገች ኳስ ነው ማለት ነው። ሌናርድ እንግዲህ ለአልሂላል የመጀመሪዋን ጎል ማስቆጠር የቻለው እንዲሁም ደግሞ ከማንቸስተር ሲቲ ጋር አንድ አቻ ማድረግ የቻለውን ጎል ማስቆጠር የቻለው ማለት ነው። ይህ ጎል ነው እንግዲህ ኢንደርሰን የመለሰላት ጎል ተጨራረፈች። ከዛ ቀጥታ ምንም አይነት ቻንስ አልነበረው። ይሄ ነው እንግዲህ ለርናልድ የሚባለው ተጫዋች ች ነው አልሃሌ አልሂላል እንግዲህ በጣም ጠንካራ ከሚባሉት የሳውዲ ፕሮ ሊግ ክለቦች የመጀመሪያው ነው። በጣም በተደጋጋሚ ዋንጫዎችን በመምላት ነው የሚታወቅ ማለት ነው። እንግዲህ ትላንትም የምታምር ኳስ ማስቆጠር ችሏል። ይህ ሊዮናርዶ የተባለ ተጫዋች ማለት ነው። ሌላውና ሶስተኛው ጎል እንግዲህ ማስቆጠር የቻሉት ቀድመው እንግዲህ አልሂላሎች ናቸው። በጣም የሚገርመው ደግሞ ይችን ጎል አሲስት ያደረጋት የቀድሞ ተጫዋች የነበረው ጆ ካንሴሎ ነው ማለት ነው። እንግዲህ ማንቸስተር ሲቲዎችን ትናንትና ተበቀላቸው። አይገለጸውም በጣም በጣም በትጋት ነበር የሚጫወተው እና እንደምታዩት ችንጎል ነው እንግዲህ ይህን ጎል ብቻው ነው ዘት ሄደው። ሁለቱ የማንቸስተር ተከላካዮች ከኋላ ሆነው እንግዲህ ማልኮምን እየተከታተሉት ነበር የሚገኙት። ምንም ማድረግ አይችሉም። ሊደርሱበት እንኳን ይቻሉ ኢንደርሰን ዚ እዚህ ጋ ማልኮም አለ እንግዲህ፣ በታች በኩል ነው እንግዲህ በግራ በኩል ሊተራል ኖ ወርድ እንግዲህ ሁለት ለአንድ መምራት ችለው ነበረ ማለት እንደምታዩት እዚ ጋ ብቻ ነው ዞት የመጣው። ማንም ሰው የለም እዚ ጋ የማንቸስተር ሲቲዎች ተጫዋቾች እንደምታዩት እዚ ጋ ነው ያሉት። ሊያጠቁ እንደገቡ በቃ ጆ ካንሴሎ ለማልኮም ባደረሰው ጎል ተበቀላቸው። ሊታል በቃ ወርዱ ተበቀላቸው ነው። ሌላኛው እንግዲህ ግብ መቆጠር የቻለችው በኤርሊንግ ሃላንድ ነው። ኤርሊንግ ሃላንድ ያስቆጠረው ጎል ከማዘን በተሻገረ ኳስ ነው ማለት ነው። በእግሩ መቶ የተጨራረፈች ኳስ ነው ማስቆጠር የቻለው እርዝም ማኒውን ተጠቅሞ ለሆነ ሰው አሪፍ ጎል ነው ማስቆጠር ማስቆጠር እንግዲህ፣ ሀላንድ ምንም ሊታደጋቸው አልቻልም አልቻለም ሃላንድ ቢያስቆጠር፣ ፈርናንዶ ቢያስቆጠር ሲቲ ተሰናብቷል። አልሂላሎችም እንግዲህ ሶስተኛውን ጎል ሲያስቆጥሩ ከማዘን እየተሻገረ ኳስ ነበር ማለት ነው። ኩለባሌ ነው እንግዲህ የቀድሞ የናፖሊ ተጫዋች ኩሊባሌ ነው። በግንባሩ ግሽቶ በጣም በጣም በጣም ምርጥ ጎል ነው ማስቆጠር እየቻለ ማለት ነው እንግዲህ። ኩሊባሌ እንግዲህ ምንም ማድረግ አይቻልም። ኩሊባሌ ምንም አልሂላል ሶስት ለሁለት እየመራ ነው እንግዲህ ሄደው ከዛ አራት ሶስተኛውን ጎል ደግሞ ቸርኪ ለፎደን አቀብሎ እንግዲህ ፎደን አስቆጥሮ፣ ሳውዲ ፕሮ በቃ እኔ ፐርሰናል ሳውዲ ፕሮ በደንብ ነው የምከታተሉ፣ ምክንያቱም በጣም በጣም ፉክክር ያለበት ሊግ ስለሆነ ሊክ ሲሆን ጎል ናት እንግዲህ፣ ለማንቸስተር ሲቲ ሶስተኛው ጎል ወይም ፊልፎደን ያስቆጠራት ጎል ይቺ ጎል ነው። ቸርኪ እዚህ ጋር ነው ሶ በርናንዶ ከዚህ ነው እንግዲህ ተንደርድሮ ሄዶ እዚህ አካባቢ ላይ ሆኖ በእግሩ ማስቆጠር የቻለው ቶቢ ሆነስ። ቸርኪ በጣም ኬቨን ደብሬነር ከወጣ በኋላ ማንቸስተር ሲቲ ያገኛቸው ጥበበኛ ተጫዋች ማለት ይቻላል። አሪፍ ጎል ለማስቆጠር የቻለው በጣም በጣም በጣም በጣም ቆንጆ ቆንጆ እንኳን እግሩ ላይ ማለት ይቻላል እንግዲህ ያሳረፈለት እንግዲህ የመጨረሻዋና አራተኛዋ ጎል የተቆጠረችው እንግዲህ መቶ 11ኛው ደቂቃ ነው። እንግዲህ ማንቸስተር ሲቲዎችና አልሂላሎች ወደ ኤክስትራ ታይም ካመሩ በኋላ በመቶ 11ኛው ደቂቃ ላይ ነው እንግዲህ ለናርድ ለረሱ ሁለተኛ ጎሉን እንዲሁም ደግሞ ለአልሂላል አራተኛ እና ማሸነፊያ ጎሎን ማስቆጠር የቻለው የሚገርም ነበር። ኦፍኮርስ የተጨራረፈች ነበር እችነች እንግዲህ ክሮስ ተደረገች ለናርድ እዚህ ጋ ነው ሰው እንደምታይ፣ እዚህ ጋ ማልኩሴቬች ሳቢች እንግዲህ በቴስታ የመታተን ኳስ ነው እንግዲህ እዚህ ጋ ነው ይሄኛው ልጅ ነው ማስቆጠር የቻለው ምንም እንግዲህ ማድረግ አልቻሉም። እንግዲህ ማንቸስተር ሲቲዎች እንደምታዩቸው አንድ ሁለት ሶስት አራት አምስት ወደ ስድስት ተጫዋቾች አስራ ስድስት ከሀምሳ ውስጥ አሉ፣ ግን አሁን ምንም ማድረግ አልቻሉም ማለት ነው። ላይክ ይህን ጎል ለመግለጽ ከማንቸስተር ዩናይትድ ከቶተናም ጋር ባደረጉት ጨዋታ የቶተናሙ ተጫዎች ተጫዋች ማንቸስተር ዩናይትድ ላይ ያስቆጠራት ግብና ይቺ ግብ ሊተራል ይመሳሰል አሉ እና ላይክ ይሄ ብቻውን ያገኘው ግን ጎሎቹ ይመሳሰላሉ ወይ?